አላህ እንደው ለትምህርት ቤት ክፈሉልኝ እቺ ደግሞ መጣች ስራ ብላ በቃ ችግር ሊሰማ ነው እንዴ እኔ ጆሮ የመጣው እዚህ ቤት ኧረ የሆነ ነገር እንኳን ማምዬ በእንደዚህ በእንደዚህ አካውንት ሽ ይሄን አስገብቻለሁ ቢል የለም ምረችስታ ነው እንዴት ያለው ጊፍተሮቻችን እራሱ ሊያጠፉብን ነው እኮ አሁንማ ችግር መስማት አልፈልግም እኔ በጠዋት ፎሎርና የፈለግኩኝ የራሴ ቢዝነስ አለ ጣል ነው የሆነች ነገር ጭራሽ በነፃ ደግሞ እናስተዋውቅ። እንኳንም አላስገባው ደናቁርት ቁርት። የለም እኔ እኮ በዚህ ሰዓት አሁን ቁጭ ስል ቢዝነስ ልሰራ ነው። ቁጭ ብለው ግማሹ ማስታወቂያ ካለው ላስተዋውቅ፣ እንዲያውም ካለ ጌም ላይ ተጫዋቾች ጊፍት እንዲሰጡኝ፣ ቡናዬን ልጠጣ ልሰራ እኮ ነው እኔ የምገባው። ጋይስ እንደ ፍርዬ መሆን አለብኝ። ቢዝነስ ኑሮሽ ልትሰሪ ነው? ደግሞ ባለሀፍት ሆነሽ ነው እኮ አንቺ። እኛ ምንድን ነው ትርፋችንን? ጥያቄ አለኝ። ይሄ ትምህርት ቤት አደለም፣ የኔናት ድሮ እጅሽን አወጠሽ ትክክለኛውን መልስ ምረጥ ተብላ እሷ ሰሌዳ ላይ ስጽፍ ልጆች ጥያቄ አላቸው እጃችሁን አወጣችሁ መልሶ ተብሎ አንድ ወይ ሁለት አወጥሽ የመለስሽ ሰትዮ? ትምህርት ቤት አደለም። ጥያቄ አጠይቅኝ እኔ አልወድም ጥያቄ። ጭራሽ ባለሀፍት ናት ደግሞ አስገቡኝ አለች። ከፍታሚ የሆናችሁ ሰዎች እየሰጣችሁ እናስተዋውቃለን። በነፃ የለም ጭራሽ። ፎሎወር ነው የፈለግኩ ደፋል እያንዳንድ ሰው ቤት ፊት ብላችሁ ፎሎወር እንደምትወስዱት ስንት ሰው ተጠቅሞብኝ አልፏለን። ማምዬ ሙሌ ጠፋ። ሙሌ እኮ ቦይፍሬንድ አይደለም፣ የእኔ የእኔ እናት ወይ ደግሞ እኔ ጆፌ የለኝ ከሙሌ። እንደው ዝም ብሎ ፍሬንዴ ነው ቤስት ፍሬንዴ ነው እንጂ እኔ ራሴ ሰው አለኝ። ምን እሱን አከታተለኝ። አንቺንሽ የምትከታተዩ አንድ ወንድ ሲጠፋ የምትፈልጉ ከሆነ እዚህ መጣችሁ። እንደው ጆፌሽን የጣልሽንሽ ወይ ሰዋጌ የለሽም ጆፌ የሆነሽን ነገር አለ። ሙሌ ጠፋ፣ ድሬው ጠፋ። እኔ ለምን ከምረገጽ አይጠፉም? ይህን ደግሞ ንገሯቸው። እናጣሉ መቼስ። ጥሩ ነገር አትሰጡ። አዲስዬ እንዴት ጠፋ ይሉኛል እንደው ትንሽ ፊት የሚታይ ፊት ያለው ሰው ሳመጣማ ስድስት ጊዜ እኮ ነው እዚህ ቤት የሚጠይቁኝ እየመጡ እንትና ጠፋ እንትና ጠፋ እና ገርል ፍሬንዱ ትጠብቀው እንጂ ምን አገባኝ እኔ ስጠፋማ ማን ፈልጎኛል እኔ እራሴ የምፈልገው ሰው አይጥፋ እንጂ ለምን ከምረገጽ አይጠፉ ወይ ሙልዬ ይቀርበልኝ ደግሞ ሊያጣልብኝ እኮ ነው እነዚህ ደናቁርቶች ለነገሩ የለም ሙሌ በዚህ ሰዓት ተኝቶ ፈሱን እየፈሳ ነው የሚሆን ጅቲ እንትን አጠፋ ዝም ብለን ሲደብረን አየር ስንያያዝን ነው። እነዚህ ደናቁርቶች እናንተ እኮ ናቸው። ጆፌ እጥላችሁ እብላችሁ ወንድ ልጅ ኔላይ የሆነ ነገር እ የሆነች ነገር ገጨት ካላደርገኝ ገጨት ስላችሁ ደግሞ እናንተ ጨላ ነው የሚመስላችሁ ላይ ልቤ ከጀል ካላደርገው አላይ ምን የሆነ ሰው እንደው ከጀለ አደረገኝም እሱም አድርጎት ከሆነ ነው። ፊትን ሰጥም ምን ይለው እንደ እዚህ ዝም ብሎ አራት ሰዓት እነሱም የቁመው እየተንከራተቱ እናንተም እየተንከራተታችሁ ነው ወይ? አየሩን ተጠቃሚበት። ጆፌም ጥለሽ ከሆነ በነገር ይለፉኛል እንጂ እነዚህ ለካፌዎች። እስቲ ተከተሏት እሷ ተከተሏት። ስልሽ ደግሞ ፎሎወር አላልኩም እሷ ትፈልግም ጊፍቱን ነው ተከተሏት ያልኳቸው እ ነገር ነው የሚያመጡብኝ እኮ እዚህ። ቴንክ ዩ ቴንክ ዩ ገብርኤል ይስጥሽ፣ እኔ ፍቅር ገብርኤል ይባርክሽ። እንደዚህ እቅፍ ድግፍ አድርጎ ገንዘብሽን ያብዛው ጤናሽን ይስጥሽ ባልሽን ይጠብቅልሽ ልጆችሽን። ሁሉን ነገር ችስታ ነው የሚመጣ። ያውም አርቲስት የተረሳ አርቲስት የሚያውቀው ለምኔ ብቻ ነው የማውቀው። ቁሞ ቀረ። መቼ ነው ግን ሊንቀሳቀስ ከነሱ ፉ አለ አላልኳችሁ። ውሸ ድንቡሌ ብሎ አወጥቷል። ማንም የሚሰማለት የለም እኔ ብቻ ነኝ እየሰማውለት። አይታወቅም ጭራሽ በልናት እየ ተሽከርክረህ እኔ ላይ እንዳትወርቅብኝ፣ እነሱ ሲችሏል እኔ ላይ እንዳትወርቅብኝ። ብሮ ወየ ማምዬ እንዴት ዋልሽልኝ

አላወራችሁም በኋላ ደውልሻለሁ። በቃ አረ በኋላ ደውልልሻለሁ የሚባል ነገር የለም። የምንተዋወቅ ሰዎች እኮ ነው። የባሰ አታይም። እንደ እንደየ ሲስሙ እንደ ሱገራምጥእናሚሳበውልሳብልሻነፃ የውሉ ሳቅ በነፃ ጭራሽ፣ ድራይቭ እያረክ እያዝናናው ፉል ፓኬጅ ነው የገባ። ፉል ከብሬጅ ፉል ነው። ቴዲ ቴዲ የቢኒ ወንድም ቢኒ በላስ አይ ጋቢና እንካልሾፍኩት አልመጣልኝም። አይ ብትሾፊኝማ ታውቂኛለሽ። ተጫዋች ለቤቱ ምን ከፈልክ ነው? ይህን ያህል ስትነዳ ስትዝናና ነው ፋውሎ ያደረኩሽ ነው ሰጠታ ወይ ወይ ወይ ጭራሽ ዘጠኝ ላይ ብል በሉ ረድ እናቀጣች እዛው ነዳ እዛው ሳቅ። ያስታውቃ የሁሉ ሳቅ በነፃ አይሳቅም። አረ ወይ ወይ፣ በነፃ እኮ አይሳቅም። የሁሉ ሳቅ መታደል እንደዚህ። ያንተ ደግሞ ይለያል። በዚህ ሰዓት እኮ እኔ እንዳንተ ወይ ፌራሪ ወይ የሆነ ከበድ ያለ ነገር ወርዶ ነው እንደዚህ የሚሳቅ። ይሄ የእንትን እኮ ነው ይሄ ሳቅ። ለመኒገንም አይሆንም የማይሆንም ለዚህ ለፕሌንም አይሆንም ለምንም አይሆንም። ገሊላዬ የእኔ ፍቅር፣ ሰላም ሰላም። ክርስቶስ ስማም፣ ሁሉ ሳቅ አይሳቅም። ስማም አንዳንድ ሰው ሲስቅ ግን ደስ ሲል፣ እኔ ሚስጥ ሰው ደስ ይለኛል። የሚያለቅስ ሰውና ዝም ብሎ ችግር የሚያወራ ሰው ነው አልፈልግም። አትሊስት ሳቅህ ከጊፍት በላይ ሆኗል። ይኸው ጥቃቅንና አነስተኛ ነው የሚመጡ እነ ሲንግልማ እነ ሲንግልማ አረ ባላለ እሺ፣ ደግሞ እንዳትገቢ ገቢ ኤክስፕሌን ለማድረግ እንደ ጨራሽ አራት ሳቅ ወይኔ! ኧረ አንዳንድ አድርጉ ሳትከፍሉ እንኳን አንድ ሳቅ በቂ ነው። ኧረ እንጃው በህግ አምላክ ሽዝናት ሂር ኧረ አለስ ደግሞ አንዱ ኤክስፕሌን ኤክስፕሌን ቤትዬ ድሮም ጥቃቅን እና አነስተኛ ናት። አትላንታ የኖረች ችግር ችግር ያየውባት ሰዎች ናት። ደግሞ አትላንታ እኮ በጣም ጨላ ያለበት ሀገር ነው። ግን ወጣሽ መሰለኝ፣ ለአንቺ አልሆነሽም አትላንታ። ይሄው እየመጣሽ ፍላወር ትገጫለሽ። እዛው እዛው ላይ ነው ማጣት የሚደራረብ እንዴ። አትላንታ እኮ ጨላ ዘጭ እኮ ነው በነበርንበት ሰዓት ለእሷ ግን አልሆናትም። ለሱ አልሆነለ ቢሆናትማ ማ እናይ ነበር። ጨላው ላይ ይሄው ሌላ ችስታ አላስገባም። እዛው ቁጭ በሉ። ጋይ አላስገባም። እዛው ቁጭ በሉ። አላስገባም። የስራው ባህሪ ነው እንግዲህ ምንም ብናደርጋችሁ አንችልም። እስካጫወትናችሁ ድረስ ከኪሳችሁ መግባት ግድ ነው። ዳሴት ልመናም በሉት ዝርዘራን በሉት ኤግዚትን በሉት ዌስትን በሉት፣ የስራው ባህሪ ነው። በቃ መንቀሳቀስ አለብሽ ባለሽ ነገር የት ይጅ ነበር እኛ ባንኖር፣ ነው እያንዳንድሽ እኔ ቤት ማ ስትመጪ ቡና እየተፈላ ምግቡ አለ ቡና፣ ቁርሱ ላይንሽ ብዙ ነገር ነው ያለው። ምንም ይጄ የላችሁም ብዬ እኮ ነው ከመጀመሪያው የነገርኳችሁ። ቀይሜሻለሁ በጣም አዝኛለሁ ምናምን በደንብ አርገሽ ተቀየሚ። እኔ አላታችሁ ማን እንደሆናችሁ። ጀሚዬ አይ ጀሚዬ፣ በባዶ ትስቃለ እሄ ኮፍያ አትስጡኝ። ደሜን ነው የሚያፈለው ብያችኋለሁ፣ አትስጡኝ ገና እዚህ ሀገር ክሎኪንግ ክሎክ አውት እያደረግኩ የሰራሁትን ስራ ነው የሚያስታውሰኝ። አትስጡኝ። ቴንኪው ብያለሁ፣ ግን አትስጡኝ። በዚህ ገንፎ ፊት ትለኛለች። አህመድ በዱቄት ይስቃላሉ። አንቺ ጓጉንቼ የሚወጣልኝ ነገር የለም ካልተናደድሽ በስተቀር አንቺ ግብዝ ጋጃ ፊት እኔ እኮ ነኝ እንደዚህ ለብሼ የወጣሁት ማለሻ የሻምር

መቀመጫ ያበደ ነው እና አለው ሹፌር አለው። ምን ነው እንደ ረዳት መግባት ፈለክ? ሹፌር አለው። ረዲ ጥሩ ድራይቨር ነው ያለው።